ለመጀመሪያ ጊዜ የሚወዳትን የሚወዳትን የሚያፈቅራትን ልጅ በዱባይ ምድር ቃሉን ጠብቆ ለተመልካች ለሴቷ ክብር ያለው ወንድ ለራሱ ክብር ያለው ወንድ ቦታ የሰጠ ለቃሉ ታማኝ የሆነ ወንድ ብሩክን አየን አየን አየን። በቃ በተግባር የኖረ ሰው አየን። በቃሉ በወሬ ብቻ ያልቀረ በተግባር ያሳየ በቃ ለዓለም ሕዝብ ማለት ነው መልካምነቱን። ቃል አክባሪነቱን ሰው አክባሪነቱን ለፍቅር ዋጋ የሚከፍለውን ብዙ ነገሮችን እንደምታዩት ለዓለም ያሳየ ሰው የመጀመሪያው ሰው ብሩክ ነው ማለት ነው እና ሀይሚና ብሩክ በዱባይ እንግዲህ እንደዚህ እየተንሳፈፉ እየበረሩ በፍቅር እየከነፉ ይገኛሉ ማለት ነው። ሀይሚ ደስታዋን መቆጣጠር አልቻለችም። እንደ ሕፃን ነው የቦረቀችው ማለት ነው። ገና ከቤት ሲወጡ ከፕሌን ጀምሮ ያለውን ነገር እዛ ደርሰው ያለውን ባህር ዳርቻ ሄደው የተወሰነ ነገር ዛሬ አሳይተውናል ማለት ነው። እነዚህ ምርጥዬ ልጆች ማለት ነው። የእናንተ ደስታ ከምንም በላይ የሚያስደስተኝ ሰው ነኝ። ብዙ ሰዎችም ይህንን ቀን ሲፈልጉት ሲጠብቁት በጉጉት በቃ እኔ እንዴት ልበላችሁ የነበረ ነገር ነውና እንኳን እንኳን ደስ ያላችሁ። ሀይሚዬ፣ በትንሹም ቢሆን እንግዲህ ፊቷን ጣል አድርጋው ነበረ፣ ምኑና ነው እያልን ነበር። ገና ከብሌኑ ስትገባ ፍርሃት ብቻ መስሎን ነበር፣ ድንጋጤ መስሎን ብቻ ነበረ። ግን ደግሞ የሴቶች የወራዊ ግዴታ ላይ ነበረች እና በደንብ ፍትት አላለችም። እውነት የሆነ ሙዝዝ ብላቤ ነበር ፊቷ ራሱ የሆነ ነገር ሁኖ ነበረና፣ ብቻ ግን እንኳን በሰላም ገባችሁ። በአይን አንዳንዴ በአይናችሁ የምታዩት ነገር ለአእምሯችሁም ሰላም እረፍት የሚሰጥ ነገር ነው። ዱባይ የሚታየው ነገር ሁሉ ፎቁ፣ ምድሩ፣ ቦታው፣ አስፋልቱ፣ መኪናው፣ ሁሉም ሰው ራሱ ማለት ነው የምታዩት ነገር ሁሉ ሰላም የሚሰጥ ነው። እውነት ለመናገር ብዙ አይነት ሃይማኖት የሚኖሩበት ብዙ የውጭ ሀገር ዜጎች የሚመጡበት የሚጎበኟት የብዙ ሰዎች እንግዳ ማረፊያ የሆነች ሀገር ናት። የእውነት ያለ ማጋነን ምናምን ነገር እና በጣም ብሩክም ተናግሯል። ምንም እዛ የሚያስፈራ ነገር የለም በጣም ደስ የሚል በጣም ሴፍቲ የሆነ በጣም በቃ ነጻነታችሁ ያለበት በጣም በቃ ህግ የሚከበርበት ምንም ነገር ጥላችሁ እንኳን ብትሄዱ በካሜራ የታገዘ ነገር አለው። ተመልሳችሁ መጣችሁ የወደቀውን እቃ የምታገኙበት ቦታ ነው ብሏልና በዛ ሀገር ላይ ሀይሚን ወስዶ ለመጀመሪያ ጊዜ ይሄ ጉዞ ታሪካዊ ጉዞ ነው። አንደኛ ሀይሚ የትም ሀገር የትም በረራ አድርጋ አታውቅም። የመጀመሪያ ቪዛዋን ያገኘችበት ጉዞ ዱባይ ነው። ለመጀመሪያ ጊዜ የወሰዳት ደግሞ የሚወዳት የሚያፈቅራት የሚያከብራት ብሩክ ነው እና በጣም ታሪካዊ ነገር ነው። በጣም ከሚባለው በላይ ና። በቃሉ የተገኘ በጣም ለሚጨነቁለት ለሰዎች የሚጨነቅ ለሚያስብለት ሰው የሚያስብ ሰው ነውና፣ በጣም ነው የገረመኝ። ብሩክን በዚህ ልክ አልጠበቅኩትም። እውነት ለመናገር መልካምነቱን፣ ሰው አክባሪነቱን፣ በጣም ጨዋነቱን በደንብ አውቃለሁ። ግን በዚህ ልክ ቃሉን ጠብቆ ቃሉን አክብሮ ለተመልካች ክብር ኑሮት ከምንም በላይ በዚህ ሰዓት በዚህ ሁኔታ እያሳሰበው እያስጨነቀው ቦታ እየሰጠው የሚገኘው ለማን ነው? ለተመልካች ለሚወዱት ሰዎች ለሚያከብሩት የሱ ደስታ የሚያስደስታቸው ሰዎች በቃ የሱ ሰላም መሆን የሀይሚንና የቡራን አንድ መሆን የሚፈልጉ የሚጠብቁ ሰዎችን ቅድሚያ እየሰጠ በቃሉ እንግዲህ እየተገኘ ይገኛል። ቃሉን ጠብቆ ቃሉን አክብሮ እያየ ነው እንገኛለንና ሃይሚዬ በመጀመሪያ በመጨረሻ በመቀጠል ብቻ ምልሽ ነገር የለኝም። እንደዚህ ደስተኛ እንደሆን እድሜ ዘላለምሽ ኑሪ። ተናግረሻል፣ ከፈተና በኋላ ለካ ብዙ አይነት ደስታ አለ ብላለች እና እንደዛ ከተደባበርንበት ወጠን እንኳንም ደስተኛ ሆንን። ሁሌ በቃ አስከፋኝና ሰርፕራይዝ አድርገኝ ነው ያለችው። በቃ አንዳንዴ ከሀዘን ከእንባም፣ ከለቅሶም፣ ከጭቅጭቅም፣ ከጸብም፣ ከመጣላትም በኋላ እንደዚህ አይነት ሰላም የሆነ ነገር አለ፣ እንደዚህ ደስ የሚል ህይወት። በቃ አንዳንዴ ነግሬያቸዋለሁ፣ በፍቅር መሃል መጨቃጨቅ መጣላትም ሳያድር ሳይውል ሲሆን ብዙ ነገሮችን አስተምሯችሁ ያልፋል። በቃ ለዛ ነገር ዋጋ እንዲኖራችሁ እርስ በእርስ እንድትተማመኑ እርስ በእርስ ራሳችሁን እንድትፈታተሹ ያደርጋል። በእውነት ንምላችሁ ሀይሚና ብሩክ ያደረጉት ነገር ይህን ነው ብዬ ነው ማስበው። መጀመሪያ የነበራቸው ህይወት በጣም ሰላማዊ ያለ ነገር፣ ማንም በውስጣቸው በመሀላቸው ጣልቃ አይገባም ነበር፣ ብቸኛ ነበሩ ሁለታቸው ብቻ። ከዛስ ፍቅራቸው እየጨመረ በሄደ ቁጥር ሰላማቸውም የሆነ እንዴት ነው የሚጣሉበትም ነገር የሚጨቃጨቁበትም ነገር እየበዛ ሄደ። የሚያጋጫቸው ነገርም እየበዛ መጣ። ሶስተኛ ሰውም አራተኛ ወገንም እየገባባቸው መጣ። ከዛ እነሱም በፈተና እየጸኑ ያን ፈተና እያለፉት እየተቋቋሙ መጡና ይሄ ነገር ለብዙዎቻችን ትምህርት ነው ብዬ ነው የማስበው። አንድን ቪዲዮ ስታዩ ያለ ምንም ትምህርት መሆን የለበትም የእውነት አሁን ሀይሚንና ቡራን አይተናችኋል። በደስታቸው እንደሰታለን ያሉትን ነገሮች እናያለን፣ እንሰማለን። ግን ከነሱ ህይወትም እኛ እየተማረን ነጥብ ነጥብ እየያዝን መሄድ አለብን። ዝም ብሎ ማየት ዝም ብሎ ወይ አዝኖ መውጣት ወይ ዝም ብሎ ተደስቶ መውጣት አይደለም። ለኛ ሲ ህይወት በነሱ መንገድ እኛ ይህን አይነት ነገር ቢያጋጠመ በምን አይነት መንገድ ነው ማለፍ ያለብን ብለን ተምረንበት ማለፍ አለብን ብዬ ነው ማስበው። እና እንግዲህ ከፈተና በኋላም እንደዚህ አይነት ደስታ አለ፣ እንደዚህ አይነት ቅርርብ አለ፣ እንደዚህ አይነት መተሳሰብ አለ፣ እንደዚህ አይነት ደስታ አለ፣ በቃ በአጭሩ። እና ሀይሚ ብሩክ እንግዲህ በዱባይ ይገኛሉ። እንደምታዩቸው ሀይሚዬ መዋኘት አልቻለችም ግን እሷ አቷኝም ብሎ ብቻውን አልዋኝም። ብሩክ መጀመሪያ እንደውም ዋኛለው እያላት ነበር። ሀይሚ ደግሞ ሞራሌ ናት ትንከው በእናትን እኔ መዋኘት ስለማልችል ነው ቀን እየቆጠረች ነበር። ከሶስት ቀን ከአራት ቀን በኋላ መዋኘት ትችላለው እያለች ነበር። እና ያው ፌሬድ ላይ ሆናችሁ ደግሞ ሴት ልጅ አቷኝም በጭራሽ ባህር ውስጥ አትገባም። እና ያንን ነው ለእሷ ተጠንቅቆላት እንግዲህ አልዋኘም። እሱም ራሱ ዝም በምለው በእግራቸው ነው ሲንቦጫ አረቆ የነበሩት። እና በጣም ደስ የሚል ቦታ ነው የሄዱት። ፈይ እንዴት ደስ ይላል! በቃ እኔ እንጃ አላውቅም፣ ልቤ ርፍን ያለው በጣም ጀግና ሰውነ። በጣም ብሩክ እኔ እኔ እንጃ አላውቅም፣ ነግር ያቸዋለሁ ለእናቱ ክብር ያለው ሰው ዓለም ላይ ላሉ ሴቶች ቦታ የሚሰጥ ክብር የሚሰጥ ወንድ ነው። በቃ ካገባችሁ፣ ያላገባችሁ፣ ፍቅረኛ ያላያዛችሁ ሴቶች ማለት ነው፣ ለእናቱ ክብር ያለውን ወንድ አግቡ። በቃ አፍቅሩ። የምር ለእናቱ ክብር የሌለው እንጃባሽ፣ እንጃባ፣ እንጃልሽ፣ እንጃልሽ ምናምን የሚል ወንድ ሳይሆን እናቴ ምን ልውንልሽ፣ ምን ላርግልሽ፣ የእናት ምክር የሚሰማ ሲከፋው ሲጨንቀው ለእናቱ የሚያወያይ የእናትን ደስታ ማየት የሚፈልግ ለሴት ልጅ አጠቃላይ ክብር ያለውን ወንድ አፍቅሩ። በአጭሩ አራት ነጥብ። እና ቃለን ጠብቀ ስለወሰድካት እኛንም ስላከበርከን ከልብ እንወድሃለን፣ እናከብራችኋለን። ሀይሚዬን በጣም ነው የምንወድሽ። የአንቺ ደስታ ያስደስተናል። በጣም የምትወደጂ የምትናፈቂ። በጣም በቃ እኔ አንዳንዴ ማለት የሆነ ቪዲዮ እንጭናለን ብለው በቃ ሙሉ ቀኑን ስገባ ስወጣ ስገባ፣ አሁን ካሁን ካሁን ለቀቁ ካሁን ካሁን ለቀቁ እያልኩ ነው የምገኘውና ና እኔ እንጃ አላውቅም፣ ለእናንተ ልዩ ቦታ ነው ያለኝና ሀይሜም ብሩክም። እንግዲህ ዱባይ ያላችሁ ሰዎች እዚህ ቦታ ኑ በሉን ና እንመጣለን ምናምን ብሏልና እኔ እንደሰማሁት የተወሰኑ ልጆች እንግዲህ ግሩፕ ሰርተው ሰርፕራይዝ ሊያደረጓቸው እንደሆነ ሰምቻለሁኝ። ና በዱባይ በጣም ምርጥ ቀን እንደሚያሳልፉ አንዳንድ ልጆችን አግኝተዋል። እውነት ለመናገር ፎቶ አብሮ የተነሱ ያሉ። እንዲያውም አንድ ልጅ ምናለች መሰላችሁ ሳውዲ ነው የምትኖረው፣ እና እኔ የምላችሁ አለች፣ ዱባይ የምትኖሩ የማዳም ቅሞሞች፣ ዱባይ የምትኖሩ ሰዎች በቃ ከነ ሀይሚ ጋር ከነ ብሩክ ፎቶ ተነስታችሁ ብትለቁ በቃ ተጋደልናት እያለች ነበር። እኛን እንዳታስቀኑን በቅናት እንዳታሳብዱን እያለች ነበር። እና ይሄ ማለት በቃ የሰው መውደድ አላቸው። በቃ ምን አይነት ጸጋ ነው የተሰጣቸው? እኔ በቃ በጣም ነው ምቀነው በነሱ በእውነት ነው የምላችሁ ለምን በዚህ ልክ ሰው ይወዳቸዋል። በቃ በዚህ ልክ እኔ ራሴን አንዳንዴ ታዘበዋለሁ። ሀይሚን ለምንድን ነው በዚህ ልክ እምወዳት እላለሁ። ብሩክን ለምንድን ነው በዚህ ልክ እምወደው? ለምንድን ነው የእነሱ ፍቅር በቃ የሚያስቀናኝ፣ የእነሱ ደስታ የሚያስደስተኝ? በዚህ ልክ እላለሁ። ና የሰው መውደድ ይስጣችሁ፣ በእውነት ነው የምላችሁ ና። ከምንም በላይ በቃ ትልቅ ጸጋ ነው የሰው መውደድ፣ ሰው መወደድ በቃ ትልቅ ጸጋ ነው። የእውነት ነው የምላችሁና ብሩክም ሀይሚም ለተመልካችም ያላቸው ክብር ይመስለኛል። በብዙ ሰዎች ዘንድ ልብ ውስጥ እንዲቆሩ እንዲቀሩ እንዲቆዩ ለነሱ እንድንጨንቅላቸው እንድናስብላቸው ያደረገን ነገር የነሱ መከባበር የነሱ መዋደድ ለኛ ያላቸው ቦታ ነው በአጭሩ። ና ከዚህም በላይ እንወዳቸዋለን እናከብራቸዋለን። ና ደስታችሁን ነው የምንመኘው። ሀይሚዬ በቃ ተንሳፍፋለች። እኔ ፕሌን ውስጥ ሲሄዱ ነው ያሳቁኝና እውነት ነው አንዳንዴ ማለት ሲሄድ ገና ሲነሳ ማለት ነው። የሆነ ዥው ብሎ ወደ ላይ እንደዚህ ስፍፍ ብሎ ነው የሚነሳው ያኔና፣ ሲወርድ ደግሞ ሲያርፍ ደግሞ በጣም ነው የሚያስፈራው። የሆነ እንትን አለው፣ የሆነ ድምፅ አለው፣ የሆነት ማለት ነው። የሆነ የሆነ ንስት ብላችሁ ዘጭ ነው የምትሉት፣ ሆዳችሁ ሁሉ ይንቦጫቦጫል። ብሩክ ማለት ነው ሀይሚ ትደነግጣለች፣ ሀይሚ ትፈራለች ብሎ የእሷን ሪያክሽን ሊያሳየን ካሜራ ይዞ አባቴ ቁጭ ብሎ የነበረው ሰውዬት እሱ ደነገጠ፣ ከሀይሚ በላይ ፈራ። ማለት ለሁለተኛ ጊዜ ነው እንግዲህ በፕሌን ነው የሄዱ። ብሩክም ግን እሷ ሳይሆን እሱ ነበር የደነገጠው። ብቻ ያለው ነገር በጣም የሚያስቅ ነገር ነበረ። ብሩክም በጣም ደክሞት ነበር። ገና ቪዲዮን እየቀረጸ ራሱ ላይ ላይ እያሉ እንቅልፌ መጧል ምናም ብሎ አይኑን እያሻሸ ነበረ እና ጥሏት ለጥን ያለው ሀይሚ ደግሞ እየተቀረጸችው ስትሄድ ነበር ምናምን ነገር። ኤንዌይስ ግን በጣም ደስ የሚል ጉዟችሁ፣ ደስ የሚል በጣም አዝናኝ ነበር። ሀይሚ የሚቪዲዮ እንዳትጭ ነው የቀረጽኩ ቪዲዮ ደስ አይልም እያለ ነበረ እና እያለችው ነበር። እሱ ደግሞ ቃል ገብቻለውኝ ስለዚህ ይሄ ነገር አለማድረግ አለመፖስት አልችልም፣ ለተመልካች ማሳየት አለብኝ በማለት እንግዲህ ቪዲዮን ፖስቶታል። እኛም ተዝናንተንበታል። ሀይሚዬ በጣም ነው የምንወድሽ፣ እናስብልሻለን፣ እንጨነቅልሻለንና ምንም ነገር ቢሆን የሚያሳፍር ነገር የለም። እና በጣም በቃ አምሮባት ቆንጆ፣ በቃ ቅጥነቷን እንዴት እንደምወዱ ለዛ ኮ ነው ብሩክ እንደዚህ የሚያንጠለጥላት የሚያቅፋት፣ የሚያዝላት፣ በቃ የሚያሽከረክራት፣ እና በጣም ደስ ይላል። ቅጥነት ውበት ነው ከምንም በላይ እና በዱባይ እንግዲህ የሚቆያችሁ ቆይታ ምርጥ ምርጥ ምርጥ ይሆናል ብዬ አስባለሁ አንድ ሁለት ሳምንት ምናምን ትቆያላችሁ ብዬ አስባለሁ ግን ያው ዱባይ ታውቃላችሁ ትንሽ ወጪ አለው ብቻ አላቅም ዋና ነገሩ እኔ አንደኛ ብሩክ ቃሉን አክብሮ ሀይሚን መውሰዱ ነው ሁለተኛ ነገር ደግሞ ሀይሚ የምትመኘውን ነገር አድርጋ ደርሳበት ማየቴ በጣም ትልቅ ነገር ነው በጣም ዱባይ መሄድ እንደምትፈልግ ከዚህ በፊት ነግሬያቸዋለሁ ደጋግሜ ያ ነገር ምኞቷ ተሳክቶ ከዚህ በላይ ምን አለ የምትፈልጉት ነገር ለአንድ ሰው ኖርማል ነገር እኮ ሊሆን ይችላል ዱባይ መሄድ ምና ያረ ምን ኖርማል ነው ምናምን ልንል እንችላለን፣ ግን ለእሷ በቃ ደስታዋ ስለሆነ ያ ነገር ተሳክቶላት ደርሳበት በማየታችን ደግሞ ልንደሰት ይገባል ማለት ነው። ታይም ቡራ ፍቅራችሁን ከዚህ በላይ ያብዛው። ምርጥ ናት አላች በጸሎቷ እያሰበቻችሁ ነው፣ እና የእሷ ጸሎት ይርዳችሁ ይከተላችሁ። በሰላም ደርሳችሁ በሰላም ተመለሱ፣ ጥሩ ጊዜ አሳልፉ። ሀይሚም ደግሞ ትልቅ ሰርፕራይዝ እንዳዘጋጀችለት ተናግራለች። ሀሳብሽ ተሳክቶ ደግሞ እኔ እንጃ እሱ ለአንቺ ደስታ እንዲህ ሲጨነቅልሽ እንዲህ ሲጠበብልሽ እንዲህ በቃ ሲሳሳልሽ፣ አንቺ ደግሞ ለእሱ በእርግጥ ምላሽ የሚጠብቅ ብዬ ምናምን አይደለም፣ ወይም በምላሹ እንደዚህ አርጊለት ምናምን ላለጠ ማለቴ አይደለም። ግን ፍቅር ደግሞ ደስ የሚለው ነገር ሁለቱም በኩል አንዱ ለአንዱ ሲተሳሰብ ነው አይደለም። አንድ ሰው ለእኔ ደስታ ብሎ ሲጨነቅልኝ፣ ሲያላፋልኝ፣ ሲደክምልኝ እያየው ጸጥ ማለት የለብኝም፣ እኔም የእሱ ደስታ ስለሚያስደስተኝ በሶ ደስታ ስለምደሰት ለዛ ሰው ደግሞ ደስ የሚለውን ነገር ማድረግ ጥሩ ነው። እና ሀይም እያሰብሹ ነገር ጥሩ ነገር ነው። እና እስከ መጨረሻው ጥሩ ነገር አስበሽ ጥሩ ነገር ተሳክቶልሽ፣ እንግዲህ ብሩክም ደግሞ ልክ አንቺን ደስተኛ እንዳረገሽ እሱ ደግሞ በአንቺ ደስተኛ ሆኖ ለማየት ያውቃን ነው፣ ምለው የምሬ ነው። ጉዞው ወደፊት በቃ ማንም ማያስቀራችሁ፣ ማያስቆማችሁ። ብዙ ተመልካች አላችሁ። ብዙ የሚወዳችሁ፣ የሚያከብራችሁ፣ የሚወዳችሁ ሰዎች አለን። ለእኛ ክብር ስለሰጣችሁን እኛም እናከብራችኋለን። ሁሌም ከፍ ከፍ ከፍ በሉልን። ሌላ ምንም ልል አልችልም እና እንግዲህ ደስታዬን ለመግለጽ ነው። ሰሞኑን ደስታ ደስታ ደስታ እየተሰማኝ ነው። ደስ ደስ እያለ ነው። ደስ ደስ እያለ ነው እና ጋይሶች፣ ደግሞ ጉንፋኔ ይኮለቆኛል። እንኳን ደስ ያለሽ አትሉኝም? በዛ ድምጽ መጥቼ ምናምን ለማንኛውም ኢትዮጵያ ውስጥ ማለት ነው በጣም ባልተመቻቸው ሁኔታ ውስጥ ሆኜ ነው ቪዲዮ እያደረስኳችሁ የምገኘው። በእውነት ኔትወርክ አለ፣ እንደገና ጉንፋን ያመኛል፣ እንደገና ደግሞ ድምጽ ይገባብኛል። አንዳንዴ ደግሞ ቅድም በምሰራው ቪዲዮ በጣም ዝናብ እየዘነበ ነበር፣ ቆርቆሮ ይጮኋል ምናምን፣ ትንሽ ይረብሻል እና ተሳቀቄ ነው ምሰራው ና በዚህ ሁኔታ ውስጡኝ ኝ እንግዲህ እየሰራው ካለውበት እያደረስኳችሁ ይገኛሉ። በቅርብ ግን ማለት ነው የራሴን ቪዲዮዎች ደግሞ በራሴ የራሴን የህይወት ላይፍ ደግሞ ይጅላችሁ የምቀርብ ይሆናል። በቅርቡ ጠብቁኝ። የምን እናንተ ብቻ አበረታቱኝ፣ አይዞሽ አለንልሽ በሉኝ ቅመሞች ዬ እና ብቻ እናንተን ባላችሁበት አይዟችሁ በርቱልኝ ስራ እንደሚበዛባችሁ አውቃለሁ። ባልተመቻችሁ ሁኔታ ሆናችሁ ነው የኔን ቪዲዮም እያያችሁልኝ የምትገኙት። ውድድ ነው ማድረጋችሁ። የሀይሚ የቡራ ወዳጆች አድራቂ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ አበረታቱኝ። ውድድ ነው ማድረጋችሁ። ሰላም ቆዩልኝ።